ለሰው ልጆች ሁሉ ሰላም መሆንና የወንድማማችነት እሳቤ ተጠናክሮ በጋራ አብሮ የመኖር እሴትን ለማጉልበት የተለያዩ ባህሎችና እምነቶች ሚናቸው ከፍ ያለ ነው። በተለይ የሰው ልጅ በሰላም አብሮ እንዲኖርና በራሱ ላይ እንዲደረግ የማይፈልገውን በሌሎች ላይ ባለማድረግ ሰላማዊ የአብሮነት ኑሮ ለመኖር የሃይማኖት ተቋማት ሚናና የሃይማኖት አባቶች ተግሳስ ወሳኝነት አለው። በአስተምህሮ ደረጃም ቢሆን ሰላምን በመስበክና ስለ ሰላም በማቀንቀን የአብሮነትን እሴት በማጉላት የማይተካ ሚናን ይጫወታሉ። የሃይማኖት አባቶች እና የሃይማኖት እናቶች አገልጋዮ ተከታዮች ብዙን ህዝብ ስለሚያገኙ ለሰላምና አንድነት ባለው መንገድ ለመኖር ለእርቅም ፍትህንም ለመፈለግ ብዙ አስተዋጽኦ ሊያደርጉ ይችላሉ። ከሃይማኖት መነሻ ምክንያቶች አልፎ በሰብአዊነት አብሮ በመኖር በዜግነትም፣ ስለዚህ በሀሳብ ደረጃ ሁላችንም የሃይማኖት አባቶችም የሃይማኖት እናቶችም ሁላችንም የምናምነው ነው። የሃይማኖት ድርጅቶች ወይም የሃይማኖት ተቋማት አስተዋጽኦ አላቸው። ስለ ሰላም ስለ ዓለም ሰላም ሃይማኖቶች ሌላ ተልእኮ የላቸውም። ሰዎች ደህንነታቸውን ይጣ ድህነት የሚባለው ነገር በምድርም በሰማይም ነው። የምድርም የሰማይም ድህነት እንዲያገኙ ነው ማስተማር ያለብን። ይሄ ድህነት ከሚረጋገጥበት አንዱ ደግሞ ሰላም ነው። ሰላም ሲኖር ሰዎች ወደ ቤተ እምነት ሄደው ማምለክ ይችላሉ። ሰዎች ንግዳቸውን ማከናወን ይችላሉ። ሰዎች ልጆቻቸውን በሰላም ማሳደግ ይችላሉ። ሰዎች አጠቃላይ የእለት ተእለት ህይወታቸውን በሰላማዊ መንገድ ማከናወን ይችላሉ። እና እኛ ስለ ሰላም ነው ምንጮው በረሃ ያሉትም በየትም ደረጃ ያለው ሁሉ ጉዳዩን ሰላማዊ እንዲያደርግ የሰላም ጥሪ ነው ሁሌ የምናስተላልፈውና አጀንዳችን ከዚህ ያለፈ የለም። በዓለም ላይ ከሚኖሩ ህዝቦች መካከል 83 በመቶ የሚሆነው ህዝብ በተለያዩ የሃይማኖት ተቋማት ታቅፎ የሃይማኖቱን አባቶች መልእክት የመስማት እድል ያለው በመሆኑ የዓለምና የሀገራት ሰላም መሆን ላይ የተቋማቱ ሥራ ከፍተኛ ነው። በተለይ ደግሞ በግጭትና አለመግባባት መካከል ያሉ ቡድኖችንም ሆነ ግለሰቦችን በማቀራረብና ችግራቸውን በርቅም ሆነ በፍትሐዊ መንገድ እንዲፈታ ለማድረግ የሃይማኖት ተቋማት የአምባሳደርነትን ሚና ሳይቀር ሊወጡ ይችላሉ። የሃይማኖት ተቋማት ለሁሉም ነገር ድልድይ ናቸው፣ መሰላል ናቸው። ህዝቡን ከመሪዎቹ፣ መሪዎቹ ከህዝቡ ጋር ማገናኘት የሚችሉ። እሱ ብቻም ሳይሆን ደግሞ በተለያየ እምነት ይኑር እንጂ ሁሉ ያው ሁሉ የሚያመልከው አንድ አምላክ ስለሆነ ሁሉንም የሚጸልዩት ወደ አንድ አምላክ ነው። በዚህም መሰረት የሃይማኖት ተቋማት ለዓለም ሰላም ከፍተኛ ሚና ከፍተኛ አስተዋጽኦ አላቸው። ጦርነቶች ባሉበት፣ ሰላም በታጣበት የሰላም አምባሳደሮች ሆነው ሰላምን የማወጅ በተቸገሩ ሰዎች መካከል ደግሞ ችግረኞች እንዲረዱ ሁሉን የማስተባበር ሚና አላቸው። ፌት ሊደስ የሃይማኖት መሪዎች እንዴት እርስ በእርሳችን መረዳዳት መከባበርና መዋደድ እንዳለብን ያስተምራሉ። ምክንያቱም የአፍሪካን አህጉር እንኳን ብናይ ለሁሉም ፍላጎት የሚበቃ ሀብት አለ። ነገር ግን ሁሉም ሀብት ለእኔ ብቻ የሚል ሰው ካለ ምንም የሚበቃ ነገር አይኖርም። ስለዚህ ወደ ግጭት ይገባል። ለዛም ነው የሃይማኖት አባቶች መተሳሰብ ላይ መረዳዳት ላይና አብሮነት ላይ መሰረት ያደረገ የሞራል አስተምሮ ላይ የሚያተኩሩት። ሰላም ማለት ለኛ ያው ለቤተ ክርስቲያናችንም አስተምሮ የመሳሪያዎች ድምጽ መጥፋት ብቻ ሳይሆን በወንድማማችነት በክብር በሰላም በእርቅ መኖር ማለት ነው፣ እድገትም ማለት ነው። ስለዚህ ጦርነት አለመኖር ብቻ ሳይሆን በጥሩ መንገድ መኖርም ማለት ነው። ስለዚህ ምኞታችን ይሄ ነው። በመጨረሻ ለመጥቀስ ርዕሰ ሊቃነ ጳጳሳት የፖፕ ፍራንሲስ ከግብፁ የአልአዛር ሼክ ጋር ሙፍቲ ጋር ሆነው የፈረሙት ዶክመንት ፍራቴሊቱት የሚባል ወይም ሁሉም ወንድማማች ነው የሚል ዶክመንት ያኑን ነው የሚያመለክተው። ስለዚህ እያንዳንዱ ሃይማኖት የራሱን ጥረት ያደርጋል፣ ከመንግስትም ጋር ይተባበራል። እንግዲህ እግዚአብሔር ይርዳን ነው የምንለው። ሰላምን ለማምጣት መቼም አፈሙዝን መሰረት ያደረገ ግጭት መፍትሄ ሆኖ አያውቅም። ነገር ግን ደግሞ የአፈሙዝ ግጭት ባለበት ወቅት ሁሉ ሰላም በሌለበት ወቅት ሁሉ ስለ ሰላም መጮህ ስለ ሰላም መስራትና ወንድማማችነትን በማጎልበት ሀገር በግጭት የምታጣውን ሀብት ወደ ልማት ስራዎች ለማዞር እንዲቻል የሃይማኖት አባቶችና ተቋማት በርካታ ስራ ይሰራሉ። እሱንም ማስቀጠል ይጠበቅባቸዋል። የተለያዩ አለመግባባቶች፣ ግጭቶች እዚህም እዛም የምናያቸው ከዛም ያለፈ የጦርነት የአፈሙዝ የመጮህ ድምፆች እንዳሉ እንሰማለን ነገር ግን ይህ ሁኔታ ባለበት አንዳንዶች ሲተቹ እንሰማለን። ሰላም በሌለበት ሁኔታ ስለ ሰላም ስለ ሰላም ማውራት ያለብን እኮ ሰላም ስለሌለ ነው። ሰላም ስለሌለ ነው ስለ ሰላም እያወራን ያለ ያለው በነገራችን ላይ ሰላምን መገንባት የምንችለው በሰላማዊ ጊዜ ነው። ኢቭን አሁን እንኳን አይደለም በችግር ውስጥ ሆነን በሰላም በሆንበት ጊዜ ሁልጊዜ ሰላምን ፕሮሞት ማድረግ የሰው ልጅ ወጥቶ እስኪገባ ድረስ ሰላምን የመመኘት ነገር በደንብ መስራት አለበት። ሰላም ካለ እድገት አለ። ሰላም ካለ ወጥቶ መግባትን፣ ወልዶ ማሳደግን፣ ነግዶ ማትረፍን፣ ይህ ሁሉ የሚገኘው ሰላም ሲኖር ነው እና የሃይማኖት ተቋማት ደግሞ ለዚህ አምባሳደሮች ናቸው። ስራቸውም ነው። መቼም በየሁሉ ቤተ እምነት ሰላም ለእናንተ ይሁን የሚል አዋጅ ነው የሚያውጁ ሰላም ለናንተ ይሁን፣ ሰላም ለሰው ልጆች። ሰላም ለሰው ልጆች ብቻም አይደለም ሰላም ለምድርም ጭምር ነው። ለእንስሳትም ጭምር ነው። ለአእዋፋትም ጭምር ነው። ለእጽዋትም ጭምር ነው። ሰላም ትልቅ ቦታ አለውና በሃይማኖት መሪዎች እንዲህ አይነት አዋጅ ሲታወጅ ሁሉ ጆሮውን ይሰጣል። መቼም ሃይማኖት የሌለው የለም። የተለያየ ቋንቋ ይሁን እንጂ በተለያዩ ቋንቋ የተለያየ ቋንቋ ያላቸው ሰዎች ደግሞ ተገናኝተው በአንድ መንገድ፣ በአንድ ቋንቋ፣ በአንድ አላማ ሲቆሙ ከፍተኛ አስተዋጽኦ አለው ብዬ ነው ማምነው።